ሰላም፣ ሰላም ውድ የሆናችሁ የዩቱብ ተከታታዮቼ፣ ዛሬ በጣም የሚገርም ቀን ነው ለእኔ ማለት በጣም በቃ ለሆነ ሰው የሆነ ነገር ለማሳየት ታውቃላችሁ። እንግዲህ እኔ ነፍሰጡ እንደሆንኩ ነግራችሁ ነበር። ግን ይህን ነገር ለአያትየው አላነገርኳትም። ለቴዲ እናት ማለት ነው። እና ይህን ነገር ዛሬ ነው የምነጋት። ምን ያህል ደስተኛ እንደምትሆን እና ምን ያህል ደስታዋን እንደምናይ አብረን እናያለን ማለት ነው። ዝግጅንሽ እሷም እስካሁን አልነገረቻትም። እኔ ማንም ሰው የነገራት የለም ማለት ነው። ለምን ያው እርግጠኛ እስከሚረጋጋ ምናምን አልቸኮልኩም፣ እኔ ለሰው ለመናገር ለዛ ነው። እስቲ ወደ እሷ እንደውላለን፣ ሪከርድ አደርጋለሁ። አበና ያለን ተከታተል። መስኮቱ ጋር ቁጭ በይ፣ ቅድም የተቀመጥሽበት ጋ። ዝግጁ ነሽ? አንድ፣ ሁለት፣ ሶስት

ግን ዝም አልሽ። ደ ወንድ ነው ወንድ ነው። ጾታ ታወቀሽ? አልታወቀም፣ ግምት ነው እሱ።

እንኳን ደስ አለሽ። ጸሎት አድርጊልኝ። እንኳን አብሮ ደስ አይዞሽ፣ ምንም አትሆኝ። ድንግላለች። እሺ፣ ጸሎት አድርጊልኝ አንቺ ጋር ነው የሚያድገው። እኔ ጋር ነው እንጂ በጡጦ አሳድገዋለሁ። ጡቱም ሲጨርስ ይመጣል። ጡት ሲጨርስ ይመጣል እ አኪያ በስንት ዓመቷ ነው የተወችው ጡት? ሶስት ዓመቷ። ኧረ እዛ ድረስ አንደርስም። ችግር የለውም ነገሮችን አስተካክለን እንደሆነው እናወራበታለን። እሺ እኔ እኔ እኔ የእኔ የማሳድገው እሺ፣ ችግር የለውም። ለዛ አይደለ ቃል ስለገባሽ። አዎ፣ አመሰግናለሁ ቃሌን ስላከበራችሁ። ችግር የለውም። ነገሮች ይስተካከሉ የምልሽ ለዚህ ነው። እሷን ሳናመጣ ይሄ ነገር ቢፈጠር ለእኔ ይከብደኛል። እሺ፣ ለዛ ነው። አዎ፣ ልክ። እሺ፣ ለዛ ነው። ጸሎት አድርጊ፣ እግሽ ይሻልሻል። አሁን በደስታ እርግጠኛ ነኝ። አይ ተሽሎኛል። አየ ተሽሎኛል። በቃ እሺ፣ ጸሎት አድርጊልን፣ እንዳትጨናነቂ ስልክ ሳናለ ሳስቀን ምናምን ሌላ እንዳታስቢ። እሺ። አይ ተባረኩ፣ እንደዚሁ አብራችሁ ከልጆቻችሁ ጋር አርጁ። ልጆቻችሁን እናንተን ይጥሩ፣ ቁም ነገር ይድረሱላችሁ። አሜን። በቃ ጦቲት። እሺ። አዎ አንቺ ነሽ አሁን እንትን የምትይ እኔንም ትጦር ያለሽ አሁን በቃ ሙሉ ሆንኩ፣ ሙሉ ሆንኩ። የቴዲዬን አንድ ብቻ ወልጄ መቶ ይቆጨኛል። የእንጀራ አባት እንዳያውብዬ ስሙ ወደሽ አይደለም እኮ አሁን በእናንተ አገኘሁት ማለት ነው። በቃ እሺ ጸሎት አድርጊ ያው እንዳልኩሽ ስመጣ ደም በደንብ እናወጋለን። በቃ ስም ወደ ስምንት ወደ ስምንት ብልት ገቢ ስትይ ተንተን ታይዋለሽ ይዘጋጃ እሺ በቃ እህ አሁን በቅርብ ፈጣሪ ከፈቀደ ድንግል ማርያም ምን ሲጣን ጆይ ይደፈን በቅርብ ከመጣው ትንሽ የእህል ምግብ ይመጣለው። እዚህ የገንፎ የገንፎ ምናምን የሚባል ነገር ፕሮግራም እንዳዘጋጅ ሌላውን ደግሞ ቀስ ብሎ ይመጣል። በቃ እሺ እሺ በቃ ማን ያመጣልሻል? አሁን ስመጣ ትንሽ ወስዳለሁ። በኋላ ላይ ደግሞ የሆነ ሰው እንፈልጋለን። ለምን ፀርቃን አሁን እኔ አንቺ ጋር ብታገስ ለኔ ጥቅም አለው፣ ግን ብዙ ነገሮች ይጎልብኛል ለምን ልጁን ወደዚህ ለማምጣት በጣም ብዙ ፕሮሰስ ያበዙብኛል። አምጥቼ ትንሽ እንኳን አቆይቼ ወደ አንቺ እንድመለሰው እ ሁለተኛ እንወድሻለን፣ ሁላችንም። እሺ ጓደኞቼ እንዳያችሁት እንግዲህ ጻድቃን ልታምን አልቻለችም ነበር። ለብዙ ሰዓታት ልታምን አልቻለችም። በአለክስም ምንም እሷ ልታምን አልቻለችም ነበር። እንደምንም አሳምኛለሁ ማለት ነው። በጣም ደስተኛ ሆናለች አሁን፣ ሙሉ እንኩ ምናምን እያለች ነው እና ከዚህ በፊት ደውዬላት ዋክሽን ውለጅ ዋክሽን ውለጅ ስትለኝ፣ ቆይ ቢያንስ ነገሮችን ላስተካክል ስላት ያለች ምንድን ነው እኔ እያረጀሁ ነው፣ ግን ናጄ ያሙኛል እና ሶልድስ ተውሻል ስላት አዎ ይሻለኛል ብላ ነበር። እንዳያሰብ ነው። በጣም በደስታ ተቀብለኛለች። አመሰግናለሁ። ቻው ቻው።